ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና የህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ የአማራ ህዝብ እንደሚታወቀው ለህሉናችን ተጋድሎ እያደረግን ሁለት ዓመታት አልፈዋል በትጥቅ ትግል። በዚህ ሂደት ትግላችን ከሚፈልጋቸው ነገሮች አንዱ መሪ ድርጅት እንደሆነ ይታወቃል። መሪ ድርጅት የአማራ ፋኖ ብሔራዊ ኃይል ተመስርቷል እንግዲህ በአስራ ሶስት ሴንትራል ኮማንድ አባላቶች እየተመራን ያለንበት ሁኔታ ነው ያለው። እነዚህ አስራ ሶስት ሴንትራል ኮማንድ አባላቶች እየመሩን በቀጣይ ድርጅቱን በደንብ የማጠናከርና ቀሪ ስራዎችን የመስራት ስራው እንዳለ ሆኖ ማለት ነው። ከዚህ ጋር ተያይዞ እንግዲህ በእኛ በወሎ ቤት አማራ ቀጠና በርካታ ተጋድሎችን እያደረግን እንገኛለን። በአምስቱ የ ወሎ ቤት አማራ ቀጠና ስር የሚንቀሳቀሱ የአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና ማለት ነው። አምስት ኮሮች አሉ። ግዙፉ የላስታ ሳምኖ ኮር አለ። ምስራቅ አማራ ኮር አንድና ኮር ሁለት፣ ልጅያሱ ኮር ኮርና ንጉስ ሚካኤል አሊ ኮር አምስቱ ኮሮች እንግዲህ በርካታ ትንቅንቅና ተጋሎችን እያደረግን እንገኛለን። በተለይ ደግሞ መሰረታችን የሽምቅ ውጊያ እንደሆነ ይታወቃል። ሸማቂዎች እንደሆነ ይታወቃል። በጣም በርካታ ቀጠናዎችን ተቆጣጥረን ተጋሎችን እያደረግን እንደሆነ ይታወቃል። ሙሉ ለሙሉ በሚባል ደረጃ ወረዳዎችንም የተቆጣጠርንበት ሁኔታ አለ። የወረዳ መቀመጫዎችን ጥቁር አስፓልትንና የወረዳና የዞን ከተሞችን መሰረት አድርጎ ደግሞ ግፈኛ አገዛዙ የተቀመጠበት የዞንና የወረዳ ከተሞችን ደግሞ ከ3 እስከ 5 ኪሎ ሜትር ከበባ በማድረግ ደግሞ እኛ ተቆጣጥረን በተለይ ደግሞ የገጠር ቀበሌዎችንና ታዳጊ ከተሞችን ጭምር ተቆጣጥረን እያስተዳደር ያለንበት ነባራዊ ሁኔታ አለ። የሆነ ሆኖ ሸማቂ እንደመሆናችን መጠንና ከሽምቅ ወደ መደበኛ ውጊያ የምናደርገውን ሙሉ ለሙሉ ከተሞችን የመቆጣጠርና የምንፈልጋቸውን ግቦች የማሳካቱ ሂደት በርካታ ስራዎቻችንን እየሰራ ነው። በተለይ የሚጎለው መሪ ድርጅት ነበር፣ መሪ ድርጅት ተፈጥሯል። በቀጣይ ደግሞ አጠናክረን የምንቀጥልበት ሁኔታ ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ አገዛዙ በውጊያ ያልቻለውን በሀሰት ፕሮፓጋንዳ፣ በቅስቀሳ በጣም ጠንካራ ስራዎችን እየሰራ እንደሆነ እያየን ነው። ህዝባችንን እያስገደደ በአዳራሽ በመሰብሰብ በሰንበት በቤተክርስቲያን፣ በመስጊድ እየሄደ እድሮችን እያስገደደ ህዝብ በመሰብሰብ በሀሰት ፕሮፓጋንዳ ህዝቡን የማደንቆር ስራ እየሰራ ነው። ህዝቡን የማሰላቸት ስራ እየሰራ ነው። ውሸት ሲደጋገም እውነት ይሆናል ነው። ይህንን ውሸት ሲደጋገም እውነት እንዳይሆን እኛም ያለውን እውነታና ነባራዊ ሁኔታ ለህዝባችን መግለጥና ማሳወቅ ስላለብን ነው። እንግዲህ አገዛዙ ተስፋ ስለቆረጠ በሽንፈት ጎዳና ላይ ስላለ ሰራዊቱን አልቆበታል። በውጊያ ብቻ ሳይሆን ሳትዋጋ ንገስ ነው እንደተናገር ነው እያፈረስ ነው ያለበት ሁኔታ አለ። ነባሩ ጦር ሙሉ ለሙሉ ፈርሶ ወደ ፋኖ የሚገባው ወደ ፋኖ ገብቷል፣ ወደ መሄጃው የሚሄደው ወደ መሄጃው የሄደበት ሁኔታ አለ። ከዛ ጋር ተያይዞ ሰራዊቱ ስላለቀበት ምልምል ሰራዊቱ አሁን ለብ ለብ እያሰለጠነ እያመጣ ያለበት ሁኔታ አለ። ወጣቶችን ከተለያየ የሀገሪቱ አካባቢዎች እያፈሰ ዩኒቨርሲቲዎች ሳይቀር፣ ቤተክርስቲያን፣ የጤና ተቋማቶች፣ ወጣቶች በሚዝናኑ ባቸው አካባቢ ጭምር እያፈሰ እያሰለጠነ እያመጣ ያለበት ሁኔታ አለ። ከዚህ ጋር ተያይዞ በዚህ ደረጃ የመጣ ሰራዊት ነው ያለው። ይሄ ሰራዊት ደግሞ በውጊያ ብቻ አይፈርስም። አጋጣሚውን ካገኘው ወደ ፋኖ መግባት የሚፈልግ ነው። ብቻ በሆነ ሆኖ ኮብልሎ ወደ ቤተሰቡ መሄድ የሚፈልግ ሰራዊት ጋር ከፍተኛ የሆነ የመካናይዝድ ጦር አለው በምድርም ባየርም፣ እሱን ተጠቅሞ ይህን ሀይል ነው ከፋኖ ጋር እያጋጨ ያለው። እኛ ደግሞ በጠላት እቅድ ባለመሄድ ባለመጋጨት ሌሎች ስልቶችን በመጠቀም በደፈጣ በሽምቅ ውጊያ ጠላትን እያፈረስን ያለንበት ሁኔታ አለ። ሌላኛው ሳንዋጋ መንገስ ስለምንችል እያፈረስን እያስኮበለልን ያለንበት ሁኔታም አለ። ይሄ ያለ መደበኛ ውጊያ በማድረግ ፊት ለፊት በመዋጋት ሰራዊታችንን በማቁሰልም መስዋዕትነት እንዲከፍል በማድረግም አገዛዙ በሚፈልገው መንገድ አንሄድም። ከዚህ አንጻር ህዝባችን ይሄን በደንብ ያውቀዋል፣ ይገነዘበዋል ብለን እናስባለን። ይሄንን ነው እያደረገ ያለው። ወደሆነ የፋኖ ቀጠና አካባቢ ይመጣል። ከፍተኛ መካናይዙን በእግረኛም ባየርም ብሎ እግረኛ ምልምል ሰራዊቱንም ይዞ ይመጣል። በዛ ጊዜ ሸማቂ እንደመሆናችን መጠን ይሄ ነው የሚባል በጣም የምንዋደቅበት ቤዝ ካልሆነ በስተቀር እንለቅለታለን ከዛ በኋላ ረሽን የሚያገኝበት መንገድ አይኖርም። ወንዝ ሂዶ መታጠብ አይችልም፣ ውሃ መቅዳት አይችልም። ሰራዊቱ በዚህ ሁኔታ ነው ያለው። ግን መሬት ላይ ከሌ ቦታን ተቆጣጠርኩ፣ እዚህ ቦታ አገኛለሁ በሚል ህዝብ ለማጭበርበር፣ ዓለም አቀፉ ማህበረሰብ ለመዋሸት እየሞከረ ያለበት ሁኔታ ስላለ ይህን ግልጽ ማድረግ ስለሚያስፈልግ ነው። የሆነ ሆኖ ህዝባችን ማወቅ መቻል ያለበት ነገር ሸማቂዎች እንደመሆናችን መጠን ጥላታችንን ለማዳከም ሙሉ ለሙሉ ለመደምሰስ ይጠቅመናን ያልነውን መንገድ እየሄድን ስለሆነ በዚህ ህዝባችን እርግጠኛ መሆን እንዳለበት ለመግለጽ እንወዳለን። ሽምቅ ተዋጊዎች ነን፣ አጠናክረን እንሄዳለን። ለጠላት ምቹ የሆነ ጊዜ ሲሆን፣ የአየር ንብረት ሲኖር፣ መልካ ምድር ሲኖር እኛ ማድረግ ያለብን እናውቃለን። በዛ ደረጃ ተጋሎችን እያደረግን ያለንበት ሁኔታ አለ። ከዚህ ጋር ካውደ ውጊያው ጋር በተያያዘ በጠላት እቅድ ሳይሆን በራሳችን እቅድ እየሄድን ውጤቶችን እያስመዘገብን ያለንበት ሁኔታ ነው ያለው። ከዚህ ጋር ጎን ለጎን ተያይዞ በከተሞች አልፎ አልፎም ደግሞ በታዳጊ የገጠር ቀበሌዎችም ጭምር ብቅ በሚልባቸው ህዝብ ሰብስቦ በሀሰት ፕሮፓጋንዳ እያሰለቻ ያለበት ሁኔታ አለና ከዚህ ጋር ተያይዞ ህዝባችን ማወቅ ያለበት እውነታ ስላለ በተለይ በቅርቡ የአማራ ብልጽግና ቃል አቀባይ መንገሻ ፈንታው መንገሻ ፈንታው ያልኩት ዶክተር መሆኑን ጠፍቶኝ አይደለም። ለሀገርና ለህዝብ ያልጠቀመ ዶክትሬት ሆድን ለመሙላያ በልቶ ማደር በሚቻልበት ጊዜ ሆዱን ለመሙላት የተጠቀመበትን ዶክትሬት እንደ ዶክትሬት ስለማንቆጥረው በአጠቃላይ ለሀገርና ለህዝብ ያልጠቀመ ዶክትሬት ከዶክትሬት ስለማንቆጥረው ነው። በስሙ የጠራሁት ራያ ቆቦ ዞብል በመግባት የተናገረውን ንግግር ሁላችንም የምናስታውሰው ነው። ከአሁን በፊት ላሊበላም ላይ እንደዚሁ የተናገረውን ንግግር ታስታውሳላችሁና፣ መከላከያ ይበቀላል፣ ህዝብን ይበቀላል የሚል በንግግሩ የምታስታውሱት ነበርና ከዚህ ጋር ተያይዞ አሁንም ራያ ቆቦ ዞብል ከተማ ድረስ በመግባት የተናገረው ንግግር አለ። ህወሃት እዚሁ ዞብል ስር ምሽግ እየጫረ ባለበት ነባራዊ ሁኔታ ልጆቻችሁ አማራነታቸው ምን ላይ ነው? ህወሃት ላይ አንድ ጥይት አይተኩሱም እኛ ጋር ግን ለአማራ ህዝብ ጥቅም ነው በሚል ትንቅንቅ ውስጥ ናቸው ያሉት በሚል የተናገረውን ንግግር ህዝባችን የሚያስታውሰው ነው። እና ከዚህ አንጻር አሁንም የፕሮፓጋንዳ ቅስቀሳ ዘመቻቸው ምንድነው? ህዝብን ከህዝብ በማጋጨት በዛ መካከል የራሳቸውን ጥቅም ለማስከበር እየሄዱበት ያለው ርቀት የተሸነፉ መሆናቸውን የሚያሳይም ጭምር በመሆኑ ይህንን ህዝባቸውን እንዲያውቀው እንፈልጋለን። ህዝባችን በቅጡ እንዲገነዘበው እንፈልጋለን። ይገነዘበዋልን ብለን እናውቃለን። ለምሳሌ ነው የጠቀስኩት የራያ ቆቦ ዞብል በገቡበት ሁኔታ የተናገረውን ንግግር፣ በጣም አደገኛ ንግግር ስለሆነ ህዝብን በህዝብ ከህዝብ በማጋጨት የራሳቸውን የፖለቲካ ትርፍ ለማትረፍ የሄዱበትን ርቀት በጣም የታዘብንበት ሁኔታ ስላለ ህዝብም ስለሚታዘበው የአካባቢ ማህበረሰብ ከአንዴ ሁለቴ ሶስቴ ዋጋ የከፈለ ማህበረሰብ ስለሆነ ከእነሱ የሚጠብቀው ነገር የለም። ከልጆቹ ግን የሚጠብቀው ነገር ስላለ ልጆቹ ደግሞ በትክክለኛው የትግል መስመር በትክክለኛው የትግል ሐዲድ ላይ ስላለን ምን ሰራውን እናውቃለን። ና ህዝባችንን አሁንም በሰሜን በኩል ግጭት ውስጥ እንዲገባ በማድረግ በዛ ግጭት ውስጥ ራሳቸውን ለመፈልገው ለማግኘትና ነጥረው ለመውጣት እያደረጉ ያለውን ጥረት ህዝባችን ይገነዘበዋል። አሁንም በመላው ዓለም ያለ አማራና የትግላችን ደጋፊ በዚህ ደረጃ የወረዱ መሆናቸውን እያወቀው